ነ ግሩፕ በውሸት ተዋጋው ይላል ጎንደሬው፣ ጎጃሜው፣ ወሎየው፣ ሸዋየው በተዋጉት ሌሎች በደሙበት በሞቱበት፣ ሌሎች ደግሞ ስለ ጦርነቱ እንዳይናገሩ እየተከለከሉ ሚዲያውን ዘመነ ካሴ ብቻ ስለተቆጣጠረው እሱ ብቻ እንዲናገር እየተደረገ ሞገሰ የሰውዬ ነገሰ በቃ እራስ የሚል እኮ ስም ሰጣችሁት። እሱም ደግሞ አታፍርም መግለጫ ይሰጥና፣ ለአብይ መልስ ሰጠ። ከዚያ በኋላ አርበኛ ዘመነ ካሴ የትኛውን አርበኝነት ነው የሰራው? የትኛውን የአማራ ክልል ነፃ አውጥተው ነው? የትኛውን በአደንን አባረህ ክልሉን ይዘ ነው? የትኛውን አብይ አህመድን አስወግደህ አማራን ቤተ መንግስት አስገብተው ነው? ዘመነ ካሴ አርበኛ ነኝ እያልክ ራስ ምጽፍ ይሄን ስታዩ በራሱ ዘመነ ታጋይ እንዳልሆነ ይለያል። እኔ አርበኛ ነኝ አይደለም፣ ሰው ነው አርበኛ ሊለኝ የሚገባው። አርበኛ ዘመነ ካሴ የትኛውን ሀገር ተዋግተ ነው? የትኛውን ፋኖ ወደ አዲስ አበባ አስገብተ አብይን መጥተው ነው? የትኛውን የምልክ ቤተ መንግስት ይዛ አይተን ነው? አርበኛ ካሴ፣ አርበኛም ከሆንክኛ ነበርን አርበኛ ማለት ያለብን ከዚህ እኳ ከራሱ አንደበት አይተን ዘመነ ካሴ የውሸት ታጋይ መሆኑን፣ ተላላኪ መሆኑን፣ ትግሬ ተሸክሞ እየመጣ መሆኑን ልንረዳ ይገባ ነበር። ዘመነ የትኛውን ታግሎ ነው አርበኛ የሚባለው? አማራን አሁን ለአማራ ስለገደለ ስላገዳደለው፣ መምህራን ስላለቀ አማራን አማራ ይሄ ደንቆሮ ፋኖ ሌላውን የተማረውን ስለገደለ ያ ነው እንዲህ አርበኝነት። አብይ አህመድ ብስክሌት ስለነዳ ጎጃም ላይ ይሄ ነው። ይሄነው እንዲ አርበኝነት። ጎርጎሯ ላይ ሲያስመርቅ አልነበረም እ የዘመነ አርበኝነት ይሄ ነው። ጎጃሜ ብትንጫጫ አለቅም። እኔ እኔ አማራ ነኝ አለቅም። ልትንጫጫ ትችላለ። አንድ ፎቶ ምንድን ነው ኮፕሊንክ አርጉልኝ፣ ኮፕሊንክ አርጉ። እውነተኛ የአማራ ልጆች ኮፕሊንክ ሸራሩ ይሄ ይጠቅማቸዋል። ሁልጊዜ እኔ ስናገር ተሳስቻላውቅ ነገ የምደርሱበት በፋኖ አመራሮች ውስጥ የኦሮሞ የህዋት የሻቢያ ሰዎች በአራቱም ክፍለ ሀገር እንዲካተቱ ተደርጓል ብሎ እኮ አስረስማረ ዳምቴ በሚዲያ ላይ ወጥቶ የተናገረው ነው። እኔ የምነግርህ ለዚህ ነው። እነዚህ ሰዎች ስለተካተቱ አማራን ከነ ኢኮኖሚው ለማጥፋት ሲያቅዱ የነበሩ ሻዕቢያና ትግሬዎች፣ ኦሮሞዎች ይህን አጋጣሚ ተጠቅመው ነው። አማራን ማድሄትና ድሃ እንዲሆን ከትምህርት ተቋም ማግለል አላማቸው ስለሆነ መምህራንን የገደሉ፣ ተማሪዎችን የገደሉ፣ የመምሪያ ኃላፊዎችን የገደሉ፣ ዶክተሮችን የገደሉ ለዚህ ነው። እጁ የማን ነው? አስረስማረዳምጤ እንዳለን በአራቱም ክፍለ ሀገር የትግሬ የኤርትራ የኦሮሞ የፋኖ መሪዎች አሉ ብሎ ነው። ለዚህ ነው በፋኖ ውስጥ እነዚህ ጠላቶች ስለገቡ ተረውን ፋኖ እያሳሳቱ እውነተኛውን አማራ እያጠፉ ነው። ዘሮቻችን ነው እያልኳቸው ያለው ይሄ ውሸት ነው እንዴ! እኔ አላልኩ፣ አስረስ ወጥቶ በሚዲያ የተናገረው ነው። ደግሞ ኧረ ተው ለቤተሰቦች አስብ፣ ቅዘና እኔ የአማራቱ ልጅ ነኝ። እኔ የምፈራ አንቴ ቅዘናም ልጅ ፈሳ ለቤተሰብ አስብ። የእኔ ወንድምና ምናምን ቤተሰብ ይገደላል ብዬ ላቆምል ፖለቲካ ቅዘናም ቅዘናም ልጅ እኔ እኮ የአማራቱ ልጅ ነ ማንን ፈርተን ነው አንተን ደግሞ የምናቆመው? ያህያ ልጅ ምናልክ ለቤተሰብ አስብ። ቅዘናም አማራ መሰልኩኔ የእኔ ወንድም ቅዘናም አማራ መሰልን በአንተ በአንታፍ በማስፈራራት ፖለቲካውን ልታስቆም አንቴ ቅዘና ምልሽ። መጀመሪያ አብይን ተዋጋው እስኪ የኔ ወንድም እገድላለሁ ከማለት እኔን አጠፋለሁ ከማለት ጠላት ክርስ ኦሮሞ ግጠም ስ ትግሬን ከመሸከም አንቴ ቅዘና ምልሽ። እውነታውን ነው የነገርኩ። ልክ ልክን ነው ምነግር። ቅዘና ማማራለሁ አይደለውም። በሱሬ ላይ ሽንቴን የማንጠባጥብ እንዳንተ እንዳልመስል እኔ ጠመንጃ ይዤ መታኮስ ዛሬ ነገ ገብቼ የምችል ሰው ነኝ። አጠፋለሁ። ደግሞ ኢትዮጵያ ብገብ አጠፋለሁ፣ አጠፋለሁ። ጉር አደለ እኔ የተመሰከረልኝ ጎረምሳ ነኝ። ባይዘወይ ሽማግሌ ወጥጦ የመሰከረልኝ ነኝ። ሂድ የሞጣ ሰዎችን ጠይቅ። በእኔ ፊት ሀምሳ ፋኖ ሊቆም አይችልም። ይዘወይ ቅዘናም አማራ እንዳልመስል ለዘር፣ እንደውም ካለ አማራ ሊያስቀረ ይፈልጎ መሰለኛ አሜሪካ ያመጣኝ አይታወቅም። ነገ የሚፈጠረው እኔ አገር ቤት ገብቼ እንደነዘመነ ብታጠቅ አንድ ኦሮሞ አንድ ትግራይ ቀረኝ። የማረኩት ሁሉ ነው የምገለው። የምናባት ትግራይ ጋር ነው ሞዳ ሞድ አስርጌ ነበር። አዲስ አበባ ሁለት ሶስት ሽፋን ነው ማስገባ ቅዘና ሙሉ ይህን ማረክሳችን ለቤተሰቦች እዘን ምናባት ልታመጣ። ትግሉ ይቀጥላል። የአማራ ትግል አይቆም። ዘመነ ስለተገደለ ወይ ዘመነ ስለጠፋ ወይኔ ስለሞት እኮ አይቆምም። ትግሉ ይቀጥላል። የሚቆም ትግል የለም። የአማራ ህዝብ ቤተ መንግስት ይዞ ኢኮኖሚ ባለቤት እስከሚሆን ትግሉ ይቀጥላል። ነገም እነዘመነ ተሸክመው ቢያመጡት ህወሓትን፣ እንደገና በህዝብ አመፅ አስነስተን ድጋሜ አፈር ድሜ አብልተን መልሰዋል። ትዝብትና ቂም ማፍራት ነው ለአማራ። ስለዚህ ወንድሜ ለቤተሰብ በሚል ለማስቆም ይ ጅሎች ጅናች ለክ ከማን ጋር እንደምትነጋገሩ አላወቃችሁ። እኔ የለየልኝ ጎረምሳና ሰይጣን የለየልኝ ሀምሳ ሰው ፊት ለፊት የምገጥም ሰው ነኝ። ወንድም መጠ እዚህ አፍክናት ትክፈት በማስፈራራት ወንድም በማለት ቤተሰብን አስብ በማለት የአማራ ሚስጥሮች፣ መደበቅ አይችሉም። ለምን ወንድሜን አጋድማ ታርደው የማቆም ይመስላል? አንድ ድሃ ሲቪል ሰርቫንት ይደግደል እስኪ የማቆም ይመስላል? ያለ ትግልን አጠናክሬ ነው ምቀጥለው። እንዲያውም አጠናክሬ በመሳሪያ ኃይል ሁሉ ነው ገብቼ የምቀጥለው። የምስራቅ ጎጃም ፋኖን እኔ እየመራው ነው ምገጥም። የእናንተ ደባኮ እናወጣው ካልኩ ብዙ ነው።